መቼም እንግዲህ 2018 ዲሉ የመዳም ቅመሞች ሆኗል። በመዳም ቅመሞች የሚፈተነው የሚሞተው በስቷል። እስኪ አንድ ቪዲዮ ላሰማችሁና ቀጥታ ወደ የመጣውበት ቪዲዮ እናመራለን። በትዕግስት በደንብ አድርጋችሁ ለመፍረድ በደንብ ቪዲዮውን አዳምጡት፣ አብረን እናዳምጠው። ይሄው የአንተ ፍቅር የምትለው ነገር ገደል ይግባለች። እያለቀስኩ ነው ምነግራት። ደሞ እያለቀስኩ ስነግራት አይ አንተ ማልቀስ አይሰለችም? ማልቀሱን ተሆና ሌላ ሴት ላጋባለች ጓዳ። እርግጥ ነው አሁን እሷን ማስተዳደር አልችልም። ማልችልበት ምክንያት አለ። ማልችልበት ምክንያት እሷ ወደ አረብ ሀገር ትመጣለህ በሚል የውሸት ነገር እውነቷን ሊሆን ይችላል። ተፈቀር የምትለው ነገር ሰልችቶኛል። አሰላም አሰላሙ አለይኩም ወረሐመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ከኔጋ አልሐምዱሊላ በመላው ዓለም የምትገኙ እህት ወንድሞቼ ሰላማችሁ ብዝዝት ይበል። እንዴት ተለመደው? ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። መቼም እንግዲህ 2018 ዲሉ የመዳም ቅመሞች ሆኗል። በመዳም ቅመሞች የሚፈተነው የሚሞተው በዝቷል። እስኪ አንድ ቪዲዮ ላሰማችሁና ቀጥታ ወደ የመጣውበት ቪዲዮ እናመራለን። በትዕግስት በደንብ አድርጋችሁ ለመፍረድ በደንብ ቪዲዮን አዳምጡት፣ አብረን እናዳምጠው። ይሄው ከለሷ የቆምኩ አይመስለኝም። እሷ ከሄደች የሞትቁ ነው የሚመስለኝ። ከምድር በ ልኖር እችላለሁ፣ ግን ከትንሽ ጊዜያት በኋላ በዚህ ከቀጠልኩ ምኖር አይመስለኝም። ይገርማል። ሳውዲ ነው ያለችው። ሳውዲ ነው ያለችው። ወደ እሷ ወዳለችበት መሄድ ትፈልጋለህ? በቃ እሷን ለመለወጥ የትም ቦታ እሄዳለሁ። እሷ ግን አንድ አንድና አንድ በቃ ተለውጠህ መስራት እንደማትችል ብር እንደሌለህ ምትነግረህ እንጂ ባል መሆን ይሄ ሌላ ነገርህን። ጠልተኛ አደለም ጠልታ አደለም እሷ፣ በቃ ሁሌም እንደዚህ ሁኛ አልኖርም ነው ምትል። ስለዚህ አንተ ሰርታ አሳየኝ ነው ሰርተ አሳየኝ፣ ግን ደግሞ ያንን ስራ ደግሞ እኔ አልችልም በአሁን ባለውበት ደረጃ። ማንም የለኝም። ቤተሰቦች ቢኖሩ አዎ አደርጋለሁ። ቤተሰቦች የሉም እያልኩ በህይወት የሉም እያልኩ አደለም አሉ፣ ግን እኔ በህይወት እንደሌለው ራሴ አጥፍቻ አለው በህይወት እንደሌለው ነው የሚሰማቸው። ምን ያጠፋው ጥፋት ስላለኝ ነው አጥፍቻለሁ። ከታላቅ ወንድሜ ጋር መሳሪያ ሁሉ ተዛዙረናል። የተዛዛር ነው ምክንያት በቃ ያንን ጥፋት ስላጠፋው ነው። መሳሪያ መዘዋወር ማለት እንደዚህ መደነቃቀን ማለት ነው? አዎ አንተ መሳሪያ አለ ነበረኝ። ምን ክላሽ ሽጉጥ ነው የነበረ። የገበያ ገበያ ስሄድ መጠቀማት የነበረ ከተለያዩ ገቢዎች ሄድ ነበረ ገጠር ቦታ ምናምን ነጋዴዎች ነበረ። የሴቶች ጥቃት እንግዲህ በወንዶች ላይ በጣም እየበረታ ነው። የተበደሉ ወንዶች ወደ አኼራ መሄድ የሚፈልጉ ወሽመጣቸው የተቆረጠ ሰዎች እንግዲህ ለሁለተኛ ጊዜ እያመጣሁላችሁ ነው። በጣም የሚገርም ነው። ነገር ግን ሁለቱም የሚያመሳስላቸው ነገር ምንድነው? ቀጥታ ወደ ጠብና ወደ ህይወታቸውን ባለመጥፋት ወይም የተለያየ ፍቅራቸውን ለመግለጽ የተጣሉበት ዋናው አላማ ገንዘብ ነው። የመጀመሪያውም ገንዘብ ነበረ፣ የአሁኑም ገንዘብ ነው። እያለ ነው። እንደሰማችሁት ነው። ሁሉንም ነገር እንደሰማችሁት ነው። እንደው የመዳም ቅመሞች በውጭ ሀገር የምትኖሩ በአረብ ቤት የምትሰሩ፣ እንደው አይዟችሁ፣ አይዟችሁ፣ እሰይ፣ እሰይ ስትባሉ ድንበር እያለፋችሁ ነው። ምክንያቱም የባለፈውም ልጅ የአሁኑም ልጅ የሚኖሩት ኢትዮጵያ ነው። ተጋብተው የሚኖሩት ኢትዮጵያ ነው። ኢትዮጵያ ተጋብተው እየኖሩ ህይወት ሲከብዳቸው በቃ ኢትዮጵያ ተቀምጠው ሰርተው መቀየር ሲከብዳቸው ከወንድ ሂዶ ከመስራት የሴት ልጅ ሂዶ መስራት ይሻላል በማለት ተነጋግረው፣ እንግዲህ ያለውን ገንዘብ ተበድሮም ሊሆን ይችላል፣ ያለውን በሬ ሽጦም ሊሆን ይችላል፣ ወደ ውጭ ሀገር ላካት። ውጭ ሀገር ከላካት በኋላ ሀያ ሁለት ሺህ ልካልኛለች ሀያ ሁለቷን ሺህ ከላከች በኋላ አላቀልህም ዞር በል ብላ አለችኝ። ተመስገን 22000 ራሷ ልካ ከዛ በኋላ አልፈልግም ማለቷ ራሱ ጦሩ ነው። ምክንያቱም ይህን ብር ሳትልክለት አልፈልግህም ብትለው ኑሮ ኪሳራውን አይታችሁታል። የራሱ የሚመሰገን ነገር ነው እና ወንድ ልጅ በቃ በሴት ኃይል መሆኑ ሰሞኑን እየታወቀ ነው። ምክንያቱም ማንኛውም ሰው እዚህ ሀገር ላይ ይሄ ወንድ እንደምትመለከቱት እሷ ከተለየችኝ እኔ ወንድማችሁን አጣችሁ፣ እሷ ከተለየችኝ እኔ ወንድማችሁን አጣችሁ አጣችሁኝ ነው የሚለው። አዳምጡት እስኪ፣ እስኪ ትንሽ አዳምጠን እንመለስ። ያንተ ፍቅር የምትለው ነገር ገደል ይግባለች፣ እያለቀስኩ ነው የምነግራት ደግሞ ያለቀስኩ ስነግራት፣ አይ አንተ ማልቀስ አይሰለችም? ማልቀሱን ተወውና ሌላ ሴት ለጋ ባለች። አዎ እርግጥ ነው፣ አሁን እሷን ማስተዳደር አልችልም፣ ማልችልበት ምክንያት አለ። ማልችልበት ምክንያት እሺ፣ እሷን ካጣሁኝ እኔ ወንድማችሁን እንዳጣችሁት እንዳጣችሁኝ ቁጠሩኝ፣ እሷን አጥቼ መኖር አልችልም፣ ከእሷ ተለይቼ አልኖርም፣ ሕይወቴን አጠፋለሁ ነው እያለ ያለው። ስለዚህ መጀመሪያ ሀገር ወደ ውጭ ሀገር ወደ አረብ ሀገር ሲሸጣት ካንቺ ተለይ ተለይቼ መኖር አልችልም አንቺን ጥቼ መኖር አልችልም ብሎ አላላትም። አንድ የምይተዙት ነገር ማለት ነው። አሁን ውጭ ሀገር ሄዳ ገንዘቧን 22 ሺህ ብር ብቻ ልካለት ከዛ በኋላ አለክም ገደል ግባ፣ ፍቅርህን ቀቅለህ ብለው ስትለው ወሽመጡ ተቆርጦ ሶሻል ሚዲያ ላይ ወጥቶ እሷን አጥቼ መኖር አልችልም ምናምን። ይሄ አይሄድም። ምክንያቱም በጣም የማፈቅራት ከሆነ ከእሷ ተለይቼ መኖር የማልችል ከሆነ ከአይኔ የርቃ መኖር የማልችል ከሆነ መጀመሪያ ለአረብ አልሸጣትም። እዚሁ የቀን ስራ ሰርቼ ያስተዳድራታለሁ። ምክንያቱም እሷን እሷን ርቄ መኖር ስለማልችል። ገብቷችኋላ? ቢሆንም ግን ከኢትዮጵያ አብራችሁ እየኖራችሁ ህይወትን ለመታደግ ብላችሁ ሰርቶ ለመቀየር ብላችሁ ተመካክራችሁ ከሀገር ወጣችሁ አረብ ሀገር ሆናችሁ ከዛ በኋላ ወይም ሌላ ሰው ስትጀላጀኝ ወይም ከሌላ ሰው ጋር ሁሉንም ነገር ከሌላ ሰው ጋር ጨርሳችሁ ከዛ በኋላ ኢትዮጵያ ያለው ምስኪኑ ባልሽን አልፈልግም፣ ምንም ያለ ሰበብ፣ ምንም ያለ ጥፋት አልፈልግም ምናምን ብሎ ብሎክ አድርጎ መሄድ ይሄ ተገቢ አይደለም። እኔ አልገድፍም። ነገር ግን ከምትፈልጊው በላይ ብዙ ትዕግስት አድርገሽ በድሎሽ ከሆነ አንቺ የማትፈልጊያቸውን ድርጊት እያደረገ ከሆነ፣ አዎ መተውም ግዴታሽ ነው። ነገር ግን ግዴታ ውጭ ሀገር ስለሆንሽ ብቻ ገንዘብ ሰርተሽ ስላገኘሽ ብቻ ገንዘብ አለኝ የፈለኩትን ሰው አገኛለሁ ብለሽ የምትወጁውን ባልሽን አልፈልግም ብሎ ማባረር ይሄ አግባብነት አይደለም፣ ትክክልም አይደለም። እንግዲህ በስተመጨረሻ የምላችሁ ነገር 2018 ዲሉ የእናንተ ነው። የወንዱ ጊዜ አልቋል። ብዙ ሰው ግን በሴት እንደሚተዳደር በሴት ገንዘብ ብቻ እንደሚተዳደር እየገባኝ ነው። ምክንያቱም ገንዘቡ ሲቀርበት እንጂ እሷ ስትቀርበት ያለቀሰው ሰው የለም። ይሄም ቀደም ባጃጅ አልገዛልኝ ብላ ነው ብሏል ያለቀሰው። አሁንም ቢሆን እንደምትመለከቱት እያለ ያለውን ሰምታችሁታል። ሃያ ሁለት ሺህ ብር ብቻ ለካ አልፈልግህም አለችኝ። ፍቅር ወድሻለው ስራት ያንተም ፍቅር ቀቅለህ ብለው ብላ ነው መልስ የሰጠችኝ እያለ ነው። ያው እንግዲህ ሴቶችም ተጠንቀቁ። ሴቶችም በሆነ ባልሆነ ወንድ ልጅ አታስለቀሱ፣ ወንዶችም ደግሞ ከሴት ልጅ ብቻ አትመልከቱ። ምክንያቱም ሴት ልጅ አረብ ሀገር ሄዲያ ራሷን ከቀየረች አንተም ብትችል አረብ ሀገር ሄደህ ራስህን መቀየር አለብህ። ካልቻልክ ደግሞ ሀገርህ ላይ ሆነህ አስራ አምስት ብለህ ከሷ ግማሹን ወይም ሩቡን እንኳን ሰርተህ ራስህን ማስተዳደር ይጠበቅብሃል ማለት ነው። እንግዲህ የወንዶች ወሽመጥ እየተቆረጠ ነው። ሁልጊዜ በሴት ልጅ ናት ቆራጭ የሆነችው ይሄ እንግዲህ። አይዟችሁ አይዟችሁ ስትባሉ እናንተም ድንበር አትለፉ። ሰላማችሁ ይብዛ። በሌላ መረጃ ደግሞ እንገናኛለን። ኢንሻአላህ። በጣም እወዳችኋለሁ። ላይክ፣ ሼር ማድረጋችሁን ቪዲዮውን እንዳትረሱ። አዲስም ከሆናችሁ ሰብስክራይብ አድርጉት። ይመቻችሁ። በጣም እወዳችኋለሁ። ወንድማችሁ ሰያ ነኝ። ሰላም ሆኑልኝ።